አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራቸው ዙበይዳ ቤተሰቦች እንዴት ናቸው? ሰላም ናችሁ? እኔ ጋር አልሐምዱሊላሂ ሁሉ ሰላም ነው። ክርስቲያን ወገኖች ሰላም ብያለሁ። እንሻአላህ ለቤት የአዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ዛሬ በአዲስ ቪዲዮ መጥቼ ያለው እሱንም ደግሞ በኡስታዝ አህመድ አደም በጣም የምንወዳቸው ኡስታዛችን ማለት ነው ፈትዋ ሰጪ ያው በጣም ደስ የሚል ፈትዋ ነው። እስከ መጨረሻ አዳምጡት ማለት ነው። ስንቶቻችን ነው የምንዋሸው ማለት ነው። ይህንን አዳምጠን ብዙዎቻችን ትምህርት ይሆነናል ብዬ አስባለሁ እና አላህ ሱብሓነሁ ወተዓላን የምንፈራላህ ያድርገን። ወደ ቪዲዮ ሰባተኛው ጥያቄ አሰርዬ ስትቆጣኝ ስትጮህብኝ በጣም ነው እና የምፈራት ያልሰራሁትን ነገር ሰርቻለሁ እላታለሁ። በጣም ዋሻለሁ እንዳትቆጣኝ ብዬ ምን ላድርግ በመዋሸቴ የሚል ጥያቄ ውሸት በዴናችን ከተከለከሉ ከከባድ ወንጀሎች መሃል አንዱ ሐራም፣ ነው ከከባይረት ድኑ የሚመደብ በመሆኑም ከውሸት መራቅ፣ የውሸት ሰበብ ሊሆኑ ከሚችሉ ነገሮችም ጭምር መራቅ ያስፈልጋል። ዴናችን አንድን ነገር ሲከለክለው ወደዚህ ወደተከለከለው ነገር የሚወስዱ ነገሮችም ጭምር አብሮ ነው የሚከለክለው። ዝሙትን አትቅርቡ ብሏል። ለዝሙት መዳረሻ ሰበብ ይሆናሉ የሚባሉ መነካካትን፣ ከአጅነቢ ጋር መነካካትን ያለሳለሰች ወንድ ልጅ ማናገርን። እነዚህም በሙሉ ሸሪያችን ሐራም አድርጓል ከልክሏል። እነዚህ የተከለከሉት ወደ ዝሙት ስለሚወስዱ፣ ወከዛሊክ ውሸት ከተከለከለ ወደ ውሸት የሚወስዱ ነገሮች በሙሉ የተከለከሉ ናቸውና በሩን ልንዘጋጋ ይገባናል። አላህ በተከበረው ቃሉ እናንተ ማኞቹ አላህን ፈሩ፣ ከእውነተኞች ሆኑ ብሏል። ውሸት የሙናፊቆች መገለጫ እንደሆነ ተነግሯል። ውሸት ያላህን እርግማን እንደሚያስከትልም ከቁርአን መረዳት እንችላለን ثم نبتهل فنجعل لعنة الله አይነልካዚቢን ከሚለው ከሌሎችም መሆኑም፣ ከውሸት መራቅ የውሸትን በሮችን መዘጋጋት ያስፈልጋል። ከእሷ ጋር መኖሩ የግድ እስከሆነ ድረስ ያስቆጣትን ነገር አውቆ መራቅ፣ በሆነ ባልሆነው ከሆነ የምትቆጣው ደግሞ ከእሷ መራቅ ያስፈልጋል ዲንን ለመጠበቅ ሲባል። ውሸትን ከለመዱት ስር ይሰዳል፣ በቀላሉ አይለቅም፣ ቤተሰብን ከቤተሰብ ያቆራርታል። መላስ ሲዋሽ ውሸት በምላስ ብቻ አይገደብም፣ ዓይንንም እጅንም እግርንም ሌሎችንም አካላትን። የሚያሳትፍ ወንጀል ነው። ያላዩትን አየሁ ሲሉ አይንን እያስዋሹን ወዳልሄዱበት ሄዱበት ሄጃለው ሲሉ እግርን ውሸታም እያስደረጉ ያስደረጉ ያልነኩትን ያልያዙትን ኢላ ገሪ ውሸት የከፋ ወንጀል ነው። ለዚህም ደጋቀደምቶች ውሸት የወንጀሎች ሁሉ ራስ ነው ያሉት። ሰዎች ላይ መዋሸት የጀመረ አላህ ላይ ይዋሻል፣ ነብዩ ላይ ይዋሻል። አላህ ነብዩ ያልከለከሉትን የተከለከለ ነው ይላል፣ ያልፈቀዱትን የተፈቀደ ነው ይላል። በዱንያ ጉዳይ መዋሸት የጀመረ በዲን ጉዳይ መዋሸት አይከብደውም። ዲን ላይ መዋሸት ደግሞ ከተራ ወንጀል ከተራ ውሸት ይልቅ ከፍ ያለ አላህ ላይ መቅጠፍ ዲንን መቀየር ውስጥ የሚገባ ስለሆነ መዘዙ የከፋ ስለሚሆን ከስር መሰረቱ ጀምሮ በሩን መዘጋጋትን። ውሸት ብዙ ጊዜ የሚመነጨው ወይም የተፈጥሮ ድክመት ያለበት ሰው ለሚያደርጋቸው ነገሮች ኃላፊነት የማይወስድ የውስጥ ጥንካሬ ከሌለው ሰው አልያ ደግሞ ከላይ እስከታች በውሸት ከተሞላ ሰው ነው በሆነ ባልሆነው የሚዋሸው እንደው ውሸትን አትልቀቅ ጥሩ ነው የተባሉ እስኪመስል ድረስ በቀላሉ ጠንከር ብለው ለሐቃቸው ቢሟገቱ ሊያገኙት በሚችሉት ነገር ላይ እንኳ ውሸትን አስቀድመው በሐላሉ ከስበው ማግኘት በሚችሉት የንግድ ሥራ ላይ ሁሉ ውሸትን በማስቀደም እንቅስቃሴያቸውን ኑሯቸውን በውሸት የሚመሩ ሰዎች አሉ። አኩል የሷን ቁጣ ፈርቶ አላህ የሚያስቆጣ ነገር ማድረግ ተገቢ አይደለም። ከሷ ጋር በግልጽ ተነጋግሮ ችግሩን መፍታት ማይፈታ ከሆነ ደግሞ ከሷ ቤት ለመውጣት መንገዶችን ማመቻቸት ተገቢና አስፈላጊ ነው። ያላግባብ ሰውን በዚህ ልክ መፍራትም አስፈላጊ አይደለም። እሷ እንድትቆጣ ሰበብ የሚያደርገው ነገር እየተቆጡት ያለው አካል ማድረግ ግዴታ የሚሆንበት ነገር ከሆነ ማድረግ አለበት። የራስን ድክመት ለመሸፈን እሷን መዋሸት ሌላ ተጨማሪ ወንጀል ነው የሚሆነው። አንድ ሰው ሌላኛው ጥያቄ፣ የዘጠኝ ወር እርጉዝ ሆዷ ውስጥ ሞቶባት ነበረ። እሷን አላህ ሰብር ይስጥሽ ነው ወይስ ሸፋ ያድርግልሽ ነው የምትባለው? ሁለቱም ይባላል ሁለቱም ይባላል። አራት ወር ካለፈው ነፍስ ከተዘራበት በኋላ ልክ እንደተወለደ ህፃን ነው የሚቆጠረው። በትብቱ የጎተተ ጀነት ያስገባታል የሚል ሐዲት አለ። ያስወረዳት ሴት ተወልዶ እንኳ ድምፅ አሰምቶ እንኳ ባይሞት ከአራት ወር በላይ ከሆነ ነፍስ ከተዘራበት በኋላ የወጣ ፀንስ እናቱን በትብቱ የመራ ወደ ጀነት ይወስዳታል ተብለዋልና ነፍስ ከተዘራበት ዘጠኝ ወር ከሞላው አላህ ሰብርስትሽም ይባላል፣ ሸፍዐም ይሁን ይባላል። እሱም ይወጣለታል፣ ዓቂቃ ይደረግለታል። ሌላኛው ጥያቄ፣ የእናቴ ክርስትና እምነት ተከታይ ጎረቤቶች አሏት። ባለቤቴ ለነሱም ብር ይሰጣቸዋል። ይህ እንዴት ይታያል? ሐራም ይሆንበታል ወይ አይሆንበትም? ፊ ኩሊ ከቢዲን ረጥበቲን ሰደቀቱን ብለዋል ነቢይ ሰላትበሳ። ጎረቤትም ይሁን ዘመድ ሙስልም ያልሆነ ሰው ቢረዳ አጅራለሁ። ቀጥታ እንካ ወንጀል ስራበት፣ ስጋራ የሚያጨስ ሰው እንካ አጨስበት፣ ከምሮ የሚጠጣ ሰው እንካ ጠጣበት ብሎ መስጠት ነው የማይቻለው እንጂ ለተለያዩ ለተፈቀዱ ዓላማዎች እንዲያውለው ብሎ መስጠት ችግር የለም፣ አስፈላጊም ጭምር ነው። ምሳሌ እንደኛ ሀገር ሙስልምም ሙስልም ያልሆነም በጋራ አብሮ በመልካም የሚኗኗርባቸው ሁኔታዎች ላይ ሰላማዊ ከሆኑ ሌላ እምነት ተከታዮች ጋር መረዳዳት ሲቸግራቸው መርዳት ዲያ መስጠት ስቶታ ማበርከት መልካም ነው። ራስ ሆነ የቻለ ዳዕዋ ነው ንያን ከማስተካከል ጋር። ምክንያቱም ባለንበት ጊዜ እስላምና ሙስልሞች ላይ እጅግ በጣም ከፍተኛ የጥላቻ ወሬ እየተነዛ ነው። ሙስልም ከሌላ እምነት ጋር በሰላማዊኗኗርም ከሙስልም ውጭ ምድር ላይ መኖር የለበትም ይላል እያሉ የእስላምን ስም ለማጠልሸት ስራ የሚሰሩ ስላሉ ላ የንሃኩም ላሁ ለም ዩቃትሉኩም ፊ ወለም ዩሪጁኩም ሚን ዚያሪኩም አንተበሩ ሁም ወተቅሲጡ ኢለይህም ኢነላሀ ዩሂቡል ሙቅሲጢን በሚለው አንቀጽ መሠረት ሙስሊሞች ላይ ጦርነት ያልከፈቱ፣ ከሀገር ያላፈናቀሉ፣ በሰላም ከሙስሊም ጋር የሚኗኗሩ ሌላ እምነት ተከታዮች ጉርብትና ካገናኘ ዝምድና ካገናኘ ሲቸገሩ መርዳት፣ ሲታመሙ መጠየቅ፣ ደስታ ሲኖር ቤታቸው ሸሪዓው በሚፈቅደው መልኩ ገብተው እንኳን ደስ አላችሁ ብሎ መውጣት ዲን በሚፈቅደው ከሽርክ ጋር የተያዘ በዓል ባልሆነ መልኩ መልካም ግንኙነትን ማጠናከር ይቻላል፣ ይሻላልም ጭምር አጅርም አለ። በተለይ በመልካም ያ እስላም ከማስተዋወቅ አንጻር እስላም እንደዚህ አይነት ነገሮች እንደሚፈቅድ ከመግለጽ አንጻር ይሄ ማድረጉ መልካም ነው። ሌላኛው ጥያቄ አራቱ አይማዎች የሚባሉት እነማን ናቸው? የመዝሀባቸው ስም ምን ይባላል? እኛስ የምንከተለው የተኛውን ኪታብ ነው የሚል ጥያቄ ነው። አራቱ አይማዎች የሚባሉት

ሐንበልያ ይባላል ወይም አልመዝሀብ አልሐንበሊ ይባላል። እኛ የምንከተለው ቁርአንና ሐዲተን ነ ሰሓቦችና ታቢዕዮች ቀደምት ዕለሞች የተስማሙበትን ነው። ከቁርአን ውጪ ከአጠቃላይ ከነቢዩ ሰሒሕ ሐዲቶች ውጪ ይሄን ክታብ ነው የምንከተለው ብለን የህይወት መመሪያ የምናደርገው አንድ ራሱን የቻለ ኪታብ የለም። መመሪያችን ቁርአን፣ መመሪያችን የነቢዩ ሰሒሕ ሐዲቶች ናቸው። ሰሓቦችና ታቢዕዮች በተረዱት መልኩ እየተረዳ ነገር ግን ቁርአንና ሐዲተን በራሱ አጥንቶ መረዳት ያልቻለ ከቁርአንና ከሐዲስ የዲን ህግጋትን ማውጣት መረዳት ያልቻለ የዲን ህግጋት ላይ ታዋቂ ከሆኑ የዲን መሪዎች ከአይመቱላአርባዓም ይሁን ከሌሎች በእነሱ ደረጃ ካሉ ብዙ በመዝሀብ ማይታወቁ ከሆኑ አይማዎች አንዱን ሊከተል ይችላል። የሻፊዕይንም ይሁን የሻፊዕያን መዝሀብ ኢማም አሕመድ ብን ሐንበልንም ይሁን የሐንበልያን መዝሀብ፣ ሌሎችንም በሀገሩ በሰፊው የሚታወቀውን ትክክል ነው ብሎ የሚያምነውን ሊከተል ይችላል። ነገር ግን ቁርአንና ሐዲትን ቀጥታ መረዳት ስለማይችል እነሱ ከኔ ተሻለ ይረዳሉ፣ ያውቃሉ፣ አዋቂነታቸውም በአዋቂዎች ተመስክሯል ብሎ አንዱን መደብ እየተከተለ ሳለ ግልጽ የሆነ ደሊል ቀርቦለት አንድ ነጥብ ላይ ይህ መደብ ትክክል አይደለም፣ የሆነ ነጥብ ላይ ይህ መደብ ትክክል አይደለም ከተባለ የሱን ራእይ ወይም ደግሞ ወይም ደግሞ መድሀቡ እዚህ ጋር ተሳስቶበታል የተባለውን ነጥብ ለደሊሉ ሲል ሊተው ይገባዋል። እነዚህ ሰዎች እነዚህ መደቦችን የምንከተለው ቁርአንና ሐዲትን ከኛ ይልቅ ስለ ነው ስላስረዱ፣ ሁሉም ደግሞ የሰው ልጆች እንደመሆናቸው መጠን በጭራሻ ይሳሳቱም አይባልም። የሁሉም ዓላማቸው ደግሞ ተከታይ ማፍራት አልነበረም፣ ባሉበት አካባቢ ባሉበት ዘመን ቁርአን ሐዲትን ለሰው ልጆች ማድረስ ነበር ዓላማቸው። አንዱ መዝብ ከሌላው በአንዳንድ ነገር ሊሻል ይችላል። ሁሉም የበኩላቸውን አስተዋጽኦ አድርገዋል። ማናቸውም እኔም ብቻ ተከተሉ አላሉ በል በተቃራኒው የንዳንዳቸው ማስረጃ ከደረሳችሁ የእኔን አስተያየት ወደ ኋላ ጣሉትና ማስረጃውን ተከተሉ ብለዋል። የነቢ አለይሂ ሰላቱ ሰላም ሷሂህ የሆነ ሐዲስ ከተገኘ የኔ መዝሐብ እሱ እንደሆነ እወቁም ሁሉ ብሏል፣ እወቁ ሁሉ ብሏል ኢማሙ ሻፊዒ ረሂመሁላሁ ተዓላ። ኢማም ማልክም በበኩላቸው የማሊኪያ መዝሀብ መስራች ሁሉም ሰው ንግግሩ ተቀባይነት ሊያገኝም ላያገኝም ይችላል፣ የዚህ መቃብር ባለቤት ሲቀሩ ብለው የነቢን መቃብር አሳይተዋል። አቡ ሐኒፋም በበኩላቸው እኔ አንድን ንግግር ኬት ተነስቼ ምን ደሊል አድርጌ እንደተናገርኩት ያላወቀ ሰው የኔን ንግግር ዝም ብሎ ሊከተል አይገባም፣ ሁሉ ብለው መከተልን ሁሉ አስጠንቅቀዋል። ኢማሙ ሻፊዒ ምነው ሁሉም ሰዎች እኔ ያወቅኩትን በሙሉ አውቀው ማንም ባልተከተለኝ ሁሉ ብለዋል። ኬተኛውም ሰው ጋር ተከራክሬ ሐቁ በሱ አንደበት በተገለጸ ብዬ ሳልመኝ የተከራከርኩበትን አጋጣሚ አላቅም ብለዋል።